ግን እናንተን በቃ ቀኑ ሙሉ እናንተ ጋር ስንሰዳደመዋል። በቃ ቀኑ ሙዳን አምላኪ ወይ ሰሞኑን አመጡባቸዋል። የት አባታቸው ተለቃቅሙ እንደመጡ እነዚህ ኩታኩቴ። ከአትላንታ ለምን ወጣሽ እምዬ? አገሬን እንኳን ለቅቄ ወጥቻለሁ። አባቴ አትላንታ ለእኔ በእንትን የተሰጠኝ ነው። እንዲህ ምን አይነት ጥያቄ ነው? ሚሰጡት ሽን ደሞ ግን ወዷል ይላል። አጣለኝ ነው ምን አስጨነቀክ? ሙሉ ልጫር ወሰር ወይ ደሞ እዩትም ይለኛል። ማሚ፣ ያንቺን ኮፒ የሚያደርጉ ብዙ ሰዎች መስተዋል፣ ምን ትያለሽ? ምን ላይ? ለምሳሌ ምን ላይ? ምን ላይ ዋን? ምን ላይ ሁለት? ምን ላይ ሶስት? ምን ላይ አራት? ምን ላይ አምስት? እኔን መሆን አይቻልም ትዌንቲ ፋይቭ ፐርሰንቷን እንኳን መሆን አይቻልም። አይደለም ሀንድረዱን፣ አይደለም ሰቨንቲ ፋይቭ፣ ናቲንግ። አስሯን እንኳን አይሆኑም። እኔ ነው ዩ ካን ቢ ሚ ዩ ካን ያዳለሽ። ማሜ ማሜን ብቻ የምትመስለው አሁን በጣም ብዙ ሀይ ኮፒማ እያየሁ ነው። እንደዛ ካሴት እኮ ኮፒራይት ሆነብን ንግግር፣ አሁንማ አክት ሁሉ እያየሁ ነው እንጂ ግን እኔን መሆን አይቻልም። አይቸግሩም። ጂጅሽስታከና ባዊው ላይ መቼ መጥፎ ነገር አታወራም አይቻታል ላይክ ሚ አቢ በአንደር ከበር መጠጥ ፀጉርሽ የራስሽ ነው ወይስ የጣሊያን ነው ትላለህ። የራሴ ነው እንጂ፣ ሁሉም የጣሊያን ፀጉር ያደርጋል ብለህ የምታስብ ተመችኝ ማር ጅጅ በጣም ነው የምትወድሽ ክፉ ወጣሪ ይህን አላወራም። ላይክ ማውራትም ሳይሆን አውቃለሁ እንደምትወደኝ ማርዬ። እውነትም ጣዝማማር ቴንክ ኔ ተከራካሪ ማሜን መሆን አይቻልም። ቨር ቨር ቨር እኔ ማንም ሰው መሆን አልችልም። አረ እባክህ ፕሊስ ባክቱ ሙዚክ አም ኢን ደ ሞድ ሌሊቱን ሙሉ ቁጭ ብዬ ላጫውት በነጻ

መጠሽ ምሰልግን ከው የቅናት መንፈስ ናቹራል ነው። እኛ ያለን በኮንፊደንስ ዘጭ ነው ኤቭሪቲንግ። አንቺ ልትጋጋጭ የምትታይበትን ነገር እኛ ተሰጦናል። ለዛ ነው መልክ መልክ አንደኛ ሲሰጠኝ መጀመሪያ ነው የነበርኩ። ምልሽ ከነ ቤተሰቤ ፈርሜ ነኝ የምገባውን ለክለብ ፈርሜ ተሰጥቶናል ። መጀመሪያ ነው እኛ የተሰለፍነው ከሁሉ ነገር። እንደኛ ቤተሰብም ደግሞ አሉ የተሰለፉ፣ ቆንጆ ቆንጆ ፋሚሊ ያላቸው ሴት። አንዳንዱን ይሰጠዋል፣ ይታደሉታል እንጂ ምን ይሉታል ይላል። ሁሉን አሟልቶ ይሰጥሻል። አንዳንዴ ሶሪ አፍሪካ፣ ሶሪ አፍሪካ፣ ሎባ አንተ። በገንዘባችሁ እንኳን ማማር አልቻላችሁም፣ ተወጠራችሁም፣ ተሰፍታችሁም፣ ተለጠጣችሁም። ዛስዋ ጋይስ ክሬዚ ክሬዝ የምትሆኑት ቲክታክ ላይ ነጣቸው። አንዳንድ ሴቶች አይቻልም፣ ማንንም አንዳንድ ሰው ስፔንድ አርጎ የማያምርበት በቢቢሌን ሚሊየን አድርጎ እንኳን እኛን መሆን አይችሉም። አክተሮች እነዚ እኮ ነው እንጂ እስከሚሰበር ቢሆን ሴት ነው የምትመስል በብር ነው የምትበልጥሽ። ምቲ እንደምመልጣትም እርግጠኛልሽ ነሲ

በጫወታችሁ ደስ ይለኝ ነበር። እኔም ደክሞኛል። በዛ ላይ ብሶት ያለበት ሰው ነው የሚመጣ። ከዚህ በኋላ ትንሽ ደግሞ ለፊቴ ልተኛ። እስኪ ፊቴ የተበላሸብኝ። አሁንማ እኔ እንደሌላው ብተኛማ ምን አይነት ወርቅ እንደነበሩ አይኝ ነበር፣ አልተኛበትም እንጂ ፊቴ። ዲያስፖራዎች ሀገር ቤት ሴቶችን ጨረሷቸው። ኦኬ

አሁን እድኖቸኬንኬራስ መጨረሻ ላይ አይታወቅም ማን እንደተደበቀ። ከነሱ ጋር ተኛ። እስኪ ዛሬ ደግሞ ከፋር ጌልተኛ ልጆች ብለስ ማይ ኬርስ ወይኩል ትናንትና ለነሱ ብዬ ጫማ ልግዛም አልወደውም፣ ቀይ ካለር ሙል ስንሄድ ሽፍን ጫማ እንደለበስኩ ነው የሄድኩና እንትና እኮ ነው ባርኩ፣ ማሚ ፕሊስ ባይ ዚስ ካለር አይ ላቭ ኢት ፎር ዩ ይለኛልሽ። አልፈልግ ገዛው፣ አልወደውም። ቀይ ጫማ ባርኩ ዬ ግን ፌቨሪት ነው ሬድ ካለር። አዲስ ጠባቢ ዛሬ